ሰላም እንደምናላችሁ ሁሉ የታላቁ የማንቸስተር ዩናይትድ ደጋፊዎች፣ ከቀናት በኋላ ተገናኝተናል። ከመጥፎ ድባቴ ከኤቨርቶኑ ሽንፈት በኋላ ተገናኝተናል። ዛሬ ብዙ ጉዳዮች እናነሳለን። እናም ቆይታችሁን ከኛ ጋር ማድረጋችሁ አድምጦታችሁ ለእኛ መስጠታችሁ አይለይ እሱንም ስለምታረጉ ከልብ ነው ማመስገን ነው። ዛሬ በተለያዩ ረሰ ጉዳዮች ውስጥ እናነሳለን። ከኤቨርቶኑ ጨዋታ በኋላ እና ከስለርስ ፓርክ የክሪስታል ፓላሱ ጨዋታ በፊት ስላሉ ሙዶች፣ ስሜቶች ጥቂት ነገር እናወራለን። ከክሪስታል ፓላሱ ጨዋታ በኋላ እሁድ ቀን ወይም ደግሞ በምሳሳት ጨዋታ በሚሉት እንግሊዞች ከዛ በኋላ ሊኖሩ ስለሚችሉ ናሬሽኖች እናነሳለን። ውጤቶቹ ከተፈጠሩ በኋላ ከክሪስታል ፓላስ በኋላ የሚፈጠሩ ጥሩ ወይም መጥፎ ውጤቶች ምን አይነት ናሬሽኖች ያስከትላሉ የሚሉትን ጉዳዮች በጥቂቱ እናነሳለን ለዛ ጨዋታ እነማንስ ይመለሳሉ? የጉዳት ዜናዎችን በጥቂቱ እናነሳለን። ማንቸስተር ዩናይትድ በአፍኮንና አሁን ካለበት ሰሞኑኛ ብቃት አንጻር ወደ ዝውውር መግባቱ እርግጥ ይመስላል። ሮብ ዳውሰን የዘስፔኑ ጋዜጠኛ እሱን እርግጥ የሆነ ይመስላል። ሁለት ስሞች ደግሞ ከማንቸስተር ዩናይትድ ጋር በስፋት ይናሳሉ፣ በጥር ሊሳኩ የሚችሉ ማለት ነው። እንግዲህ ሰኔ ላይ ማንቸስተር ዩናይትድ ወደ ሁለት ዝውውሮች በትኩረት ያመራል ተብሎ ይጠበቃል። አንደኛው ወደ ካርሎስ ባሌባ ነው። ሁለተኛው ወደ አዳም ዋርተን ግን ደግሞ በጥር ከሁለት አማካኞች አንዱን የማግኘት እድል አለው ተብሎ ይነሳል፣ ከጂኦ ጎሜዝ እና አንጀሎ ስቲለር። ስለ እነዚህ ዝውውሮችን በጥቂቱ ምናነሳ ይሆናል ማለት ነው። አብራችሁን ቆዩ። በተወዳጁ ማን ዩናይትድ ኢንፎ ገጽ ላይ ነው የምትገኙት። በፕሪማች ሪቪው እና እንዲሁም በፕሬስ ኮንፈረንስ ነገ እንገናኛለን። አሁን ከዛ ቀድመን ጥቂት ነገሮችን እንነጋገር ብለን ነው የተገናኘ ነው። አብራችሁን ቆዩ። በድጋሚ ሀሳብ አስተያየቶቻችሁን በኮሜንት መስጫው ባር ላይ አስፍሩልን። ላይክ አድርጋችሁ ቪዲዮ መጀመራችሁ አይረሳ። ቆይታችሁን ከኛ ጋር ማድረጋችሁን ስለምትወዱን ከልብ እናመሰግናለን። ከመሸጋገሪያ ሙዚቃ በኋላ ተመልሰን ይመጣሉ። የሩበን አሞሪም ጦር ማንቸስተር ዩናይትድ እሁድ ወደ ደቡብ ለንደን አቅንቶ በሰለረስት ፓርክ ከክሪስታል ፓላስ ጋር ጨዋታውን ነክነው። ይሄኛው ጨዋታ በጣም ወሳኝና ብዙ አንድምታ ያለው ነው። ቀን ዘጠኝ ሰዓት ላይ ይከናወናል። እሁድ ማለት ነው። ክሪስታል ፓላስ የኮንፈረንስ ሊግ ጨዋታ ነበረበት። ለማንቸስተር ዩናይትድ በጣም አስፈላጊ ከሆኑ ጉዳዮች አንዱ ክሪስታል ፓላስ ወደ ፈረንሳይ አቅንቶ ከስታርስቡርግ ጋር ተጫውቷል። ትናንትና ምሽት ማለት ነው። ደግሞም ሽንፈት አስተናግዷል። አንድ ለዜሮ ሲመር የነበረውን ጨዋታ ሁለት ለአንድ የተሸነፈ ደግሞም ፍራስትሬት የሚያደረጉ አንድ ሁለት ክፍት የጎል እድሎችን ሲያመክኑ ተመልክተናል። ክሪስታል ፓላሶች ማለት ነው። ከዛ የፈረንሳይ ጉዞ በኋላ ዛሬ ረፍት ነው የሚያደረጉ፣ ነገ ጥቂት ለመምዳግረው ነው። እሁድ ምሳ ሰዓት ላይ ጨዋታቸው የሚያከናውኑት ማለት ነው። ከብዙ ድካምና ፍላይት ነው ይሄኛውን ጨዋታ የሚያደረጉት ማለት ነው። ለማንቸስተር ዩናይትድ ይሄ በጣም በጣም ትልቅ ነገር ይመስለኛል። ምክንያቱም ዊክ ቱ ዊክ ማንቸስተር ዩናይትድ አርፎ ወደዚህኛው መርሃ ግብር ስለሚመጣ ማለት ደግሞ የተሸነፈ ቡድን ፍራስትሬሽን ደግሞ መርቶ የተሸነፈ ቡድን ነው ፓላስ። እና ወሳኝ ጨዋታ ነው ለማንቸስተር ዩናይትድ ይሄኛው ጨዋታ እንግዲህ ከአምስት ጌም አንድ ፊትድ በኋላ ወይም አምስት ጌሞችን ሳያሸነፍ፣ ሶስት ጨዋታዎች በተከታታይ አሸንፎ ሁለት ጨዋታዎችን ደግሞ አቻወጡ አቻ መውጣት ፍጹም ሳይገባው በራሱ አንዳንድ ጥፋቶች አቻወጡ ባለፈው ሳምንት ይሄ ጉዞ ተቋጭቷል። ሰኞ ምሽት በጣም ደካማ ከነበሩ ፐርፎርማንሶች አንዱ ነው በአስር ሰው ኤቨርተን ማንቸስተር ዩናይትድ አሸንፏል። በአስር ሰው መሆኑ አይደለም ጉዳዩ የማንቸስተር ዩናይትድ ፐርፎርማንስም በሮና ሞሪም ስር ከተመለከት ናቸው በጣም በጣም ሲበዛ ደካማ ፐርፎርማንሶች ውስጥ አንዱ ነው። በተለይ ደግሞ ዲስጆይንት የነበረው የማንቸስተር ዩናይትድ ማጥቃት ብዙ የሚያስወቅስ ይመስለኛል። ይሄ የተናጥል የነበረው እርስ በርስ ኢንቴግሬሽን ያልነበረው ማጥቃት ብዙ የሚያሳስብ ሲበዛ በጣም የሚያሳስብ ይመስለኛል። የማቲያስ ኩኛ በጨዋታው ላይ አለመኖር፣ የጆሲያ ዝርኪዚ ለመጀመሪያ ጊዜ በሲዝኑ በቋሚ አሰላለፉ መግባት የቀየራቸው አንዳንድ ነገሮች አሉ ይመስላል፣ ግን እንደ ፐርፎርማንስም በጣም ደካማ ነበር። አሁን ስጋቶቹ ይሄኞ የሴልኸርስት ፓርክ አንዱ ነገር ማንቸስተር ዩናይትድ ከነዛ አምስት ጨዋታዎች በፊት ወደ ነበረው ይሄ የሆነ ደባሪ ሳምንታት ዊክ ቱ ዊክ መጥፎ ውጤቶችን ሲያስተናግድበት ወደ ነበረው ስሜት ይመለሳል ወይስ ደግሞ ባክ ያረጋል ወደ አሸናፊነት ስሜት ይመለሳል የሚሉት በጣም ወሳኝ ናቸው። ምክንያቱም ናሬሽኖች ከእሑድ በኋላ ቶታሊ ስለሚቀየሩ ማለት ነው። ምን አይነት ናሬሽኖች ይኖራሉ ምትሉ ከሆነ ሁለት ትልልቅ ናሬሽኖች ይኖራሉ። አንደኛው በዚህኛው የሴልረስት ፓርክ ጨዋታ ያድርገውና ማንቸስተር ዩናይትድ ሽንፈት የሚያስተናግድ ከሆነና ከለንደን ወደ ማንቸስተር ከተማ በሽንፈት የሚመለስ ከሆነ በድጋሚ ስለ ሮብን አሞሪም ስንብት መወራት ይጀምራል። ቢወራም ደግሞ መጥፎ አይመስለኝም። ስለ ሮበን አሞሪም ስንብት ይወራል። ስለ ስኳዱ ደካማነት ይወራል። እኔ ከማልቀበላቸው ውይይቶች አንዱ የማንቸስተር ዩናይትድ ስኳድ ደካማ ነው የሚሉ። አዎ፣ በጣም ፍጹም ለፕሪሚየር ሊጉ ከቶፕ ቴን በላይ ላሉ ቡድኖች ማይመጡ ነው አንዳንድ ተጫዋቾች አሉ። ለምሳሌ እንደ ዶርጉ አይነት በዛ ዲፓርትመንት ስለሚጫወቱ ዳሉ አይነት ተጫዋቾች ማለት ነው የማንቸስተር ዩናይትድ አማካኝ ስፍራ አስከረፍትና ከረፍት በኋላ ያለው በተለይ ከካስሚሮ እና ከካስሚሮ ውጭ አሉ። እንደዚህ አንዳንድ ቦታዎች አሉ ግን በጣም ብዙ ደግሞ ጥሩ ተጫዋቾች አሉ። ለምሳሌ ማቲያስ ዲሊት በየትኛው የፕሪሚየር ሊግ ቡድን ውስጥ በቋሚ አስተላለፍነት መጫወት ይችላል። ሌኒ ዮሮ እንደዛ ማድረግ ይችላል። ካስሚሮ በጣም ደካማ ሰከንዳፊ ያሳልፋል። ከእድሜ አንጻር ግን ፈረሳፉ ዲሳይድ የሚያደረግ ነው። ብሩኖ ፈርናንዴስ በየትኛውም የፕሪሚየር ሊግ ቲም ውስጥ በቋሚ አሰላለፍ ፍምጮች ማቲያስ ኩኛ፣ ብራያን ሜንቤሞ ይሄ ማድረግ ይቻላል። ቤንጃሚን ሲስኩ ስለ እንደ ስኳድ ማንቸስተር ዩናይትድ በጣም ደካማ ስኳድ አይደለም። በጣም ደካማ ቶፕ ፎር ለመጨረስ ሚያስችል ደካማ ስኳድ አይደለም። አሊያንድሮ ጋርናቸውን ከሰሞኑ እየተመለከት ነው አይደለም። ከማንቸስተር ዩናይትድ ደካማ ብቃቶች አንዱን አሳይቷል። መውጣት አለበት ብለን በቼልሲ ዊክ ቱ ዊክ በቋሚ አሰላለፍ የሚጫወት ተጫዋች ሲሆን ተመልክተናል አይደል? ስለዚህ ብራያን ሜንቤሞና ማቲያስ ኩኛ ያሉበት ሜም ሰማውን ተቀይሮ የሚገባበት ስኳድ ያን ያህል ደካማ ነው ማለት አንችልም። ጠንካራ ነው እያልኩ አይደለም፣ ግን ደካማ አይደለም። ስለዚህ ግን ስለ ደካማነቱ ናሬሽን ይነሳል፣ ስለ ሮበን አሞሪም ይነሳል። ሁለት ሳይድ ይኖራል። አንዳንዶቹ ደካማ ነው ይሄ ማንቸስተር ስኳድ ይላሉ። አንዳንዶቹ ደግሞ ሮበን አሞሪም በቃ ጥሩ ፕሮቭን አሰልጣኝ አይደለም ይላሉ። ይሄ ናሬሽን ይነሳል። ግን ደግሞ በሴልኸርስት ፓርክ ማንቸስተር ዩናይትድ ጨዋታውን ማሸነፍ የሚችል ከሆነ ደግሞ ናሬሽኑ ይቀየራል። ስለስንብር ስንብር ሳይሆን እነዛ ያጋጠሙት ኤቨርተን ጨዋታ የአንድ ጌም ጨዋታ ና ማለት ወደ ትራክ መመለስ። ምክንያቱም ፓላስን ወደ ሰንደርላንድና ቀንተ በሜዳው ማሸነፍ ትልቅ ነው። ምክንያቱም ከሊጉ በጣም ቤስት ዲፌንሶች እንዳንዱ ነው። ሁለተኛው ቤስት ዲፌንስ ነው የኦሊቨር ግራስነር ቡድን። ምክንያቱም በዚህ ውድድር አመት 9 ጎሎች ነው የተቆጠሩበት ከአርሰናል 6 በመቀጠል ትንሽ ጎል የተቆጠረበት ቡድን የኦሊቨር ግላስነር ክሪስታል ፓላስ ነው፣ ከሲቲ፣ ቼልሲ ምናምን ቀጥሎ ማለቴ በፊት ከነሱ በላይ ትርቂት ጎሎች የተቆጠረበት ቡድን ነው ክሪስታል ፓላስ ማለት ስለዚህ፣ ቀላል ጨዋታ አይደለም። በጣም ቀላል ጨዋታ አይደለም፣ ግን ደግሞ በጣም ወሳኝ ጨዋታ ነው። እንግዲህ አፍኮን እየደረሰ ነው አይደለም? እንደምናውቀው የአፍሪካ ዋንጫ እየደረሰ ነው። ከ15 ቀናት በኋላ ማንቸስተር ዩናይትድ ወሳኝ ተጫዋቹ ያጣል። ወደኋላ በዚህ ጉዳይ ላይ እናነሳለን፣ ምን ማድረግ እንደሚጠበቅበት ማለት ነው። ስለዚህ ይሄኛው ጨዋታ በጣም በጣም ወሳኝ እንደሆነ እናስባል። የአሞሪም የማውንት ሜሰን ማውንት የሜሰን ማውንት የማቲያስ ኩናና የብራሚን በሙን ጥምረት ይመልሳል ወይም ደግሞ በዚህኛው ጨዋታ በፓላስ እነሱን ይጠቀማል ተብሎ ይጠበቃል። ምክንያቱም በጣም ወሳኝ ነው፣ እነሱ አንድ ላይ ማጫወት ማለት ነው። አንደኛ ኩና ይመለሳል ተብሎ ይጠበቃል። ሁለተኛ የባለፈው ሳምንት የ አማድን ወደ ግራ አስር ቁጥር አሰልፎ ማጫወት ብዙ የሚሳካ አይደለም፣ በጣም ብዙ የሚሳካ አይደለም። እኔ የምለው አማድን የግራ ዊንግ ባክ አርጎ ማጫወት በጥቂቱ የሚሻል ይመስለኛል። የቀኝ ዊንግ ባክ ሆኖ ሲጫወት ጥሩ ነው። የግራ አርጎ ማጫወትን መሞከርም ጥሩ ይመስለኛል እንጂ አማድን የግራ አስር ቁጥር አርጎ ማጫወት የተሳካ አሰላለፍ አይደለም። ብራያንም በዛ ቦታ ላይ ተሞክሮ ብዙ የሰራ አይመስለኝም። ስለዚህ ቀኝ እግሮች እዛ ቦታ ላይ መጫወት አለባቸው ግድ የሚል ይመስለኛል። ቀኝ እግሮችን እዛ ቦታ ላይ መጫወት ማለት ነው። አንድ በጨዋታ ላይ ኢንተረስቲንግ የሚሆን ጉዳይ አለ። የአዳም ዋርተን ከማንቸስተር ዩናይትድ አማካኞች ጋር መፋጠጥ ማለት ነው። ከማዳና አዳም ዋርተን በክሪስታል ፓላስ ውስጥ አማካኞች ውስጥ የሚጠበቁ ሁለት አማካኞች ናቸው። እንግዲህ በክረምት ወደ ገበያው ማንቸስተር ዩናይትድ ይወጣባቸዋል ከሚጠበቁ ተጫዋቾች ውስጥ እንደ አንዱ። አሁን ይሳካል ተብሎ አይጠበቅም። አሁን ማንቸስተር ዩናይትድ ፊቱን የሚያዘሩ ወደ ጎሜዝ ነው በጃንዋሪ ማለት ምክንያቱም በጃንዋሪ የሚሳካ የሚመስል ዝውውር አይደለም። የአዳም ዋርተን ዝውውር ግን በክረምት ማንቸስተር ዩናይትድ ወደ ገቢው ከሚወጣባቸው ተጫዋቾች አንዱ የአዳም ዋርት ነው። ምክንያቱም በእንግሊዝ ፕሪሚየር ሊግ ውስጥ ቴምፖ ሴተር ከሆኑ አማካኞች ውስጥ እንደ አንዱ ነው። አሁን ማንቸስተር ዩናይትድ ቴምፖ ሴተር የለውም። ነገሮች በጣም ከሚያከብዳቸው እና ጥርፊያ በጨዋታ ውስጥ ሁልጊዜም ጥርፊያ ከሚበዛባቸው ጉዳዮች አንዱ ነው። እኔ በኤቨርቶን ጨዋታ ፍጹም ከተበሳጨውባቸው ኢንስደንቶች ማንቸስተር ዩናይትድ በጥቂት ተጫዋቾች የሚያጠቃበትም ቶሎ ቶሎ ረዥም ኳሶች ወደ ቦክስ ይላካሉ። ቦክስ ውስጥ ያሉ ተጫዋቾች ደግሞ አንድ ወይም ሁለት ናቸው፣ በቁጥር አንሶ ነበር የሚያጠቃ ነው። ለምን ኳሱን ተቆጣጥሮ ረጋ ብሎ በቁጥር በዝቶ ማጥቃት እንዳልቻለ አላውቅም። እንደዚህ ነገሮች የሚያስተካክሉ ቴምፖ ሴተር ተጫዋቾች ናቸው። አዳም ዋርተንን ደግሞ በሊጉ ውስጥ ካሉ ቴምፖ ሴተር ተጫዋቾች እንደ አንዱ ነው ፍጹም ቴምፖ ሴተር ነው፣ ወይም ደግሞ የጨዋታውን ግለት መቆጣጠር ይቻላል፣ በፈለገው መንገድ ማለት ነው። አሁን እንደዛ ማድረግ የሚችሉ ተጫዋቾች አሉ አይደል? ካይሴዶ የቼልሲው ያን ማድረግ ሲችል በብዙ አጋጣሚዎች ስንመለከት፣ ቤንታኩራ የቶተናሙ ወይም ደግሞ የአርሰናሉ ማርቲን ዙብሚንዲ እንደዚህ ቴምፖ፣ ለረዥም ዓመታት ሮድሪ የሊቨር የማንቸስተር ሲቲ አማካኝ እንዲህ ሲያደርግ ተመልክተ ቴምፖ ሴተር ና ጨዋታውን በፈለጉ ግተር ግለት ውስጥ ማስቀጠል ማፍጠን ማዘጌት ኮንትሮል ማድረግ የተጫዋቾች ቁጥር መወሰን፣ ስታጠቃም በምን ያህል ተጫዋቾች እንደሚሄዱ። ስለዚህ ለሰከንዶች ያህል ተጫዋቾች ወደ ፋይናል ስር እስኪገቡ ድረስ እግር ላይ ማቆየት እንደዛ ማድረግ የሚችል አማካኝ ነው። ይህ አማካኝ አሁን ከካስሜሮ እና ከብሩኖ ፈርናንዴስ ጋር ይጫወታል። ካስሜሮ ቀኑ ሲሆን፣ በተለይ ደግሞ የመጀመሪያዎቹ አጋማሾች ውስጥ ዲሳይድ ማድረግ ይችላል። ጨዋታውን መወሰን እንደሚችል ይታወቃል። እና አዳም ዋርተንን ከካማዳ ጋር ያላቸውን ጥምረት እንዴት ነው ፌስ የሚያደርገው እንዴት ነው የሚለው በጣም የሚጠበቅ የሚጠበቅ ይመስለኛል። በጨዋታ ውስጥ ከምንመለከታቸው ጉዳዮች ውስጥ ወሳኝ ይመስለኛል። ጥቂት የጉዳት ዜናዎች እንምጣስ ወደ ዝውውር ዜናዎች ከመምጣታችን በፊት ማለት ነው አን ምን ጀምሮ ከሊሳንድሮ ማርቲንስ ጉዳት ነው። ሊሳንድሮ ማርቲንስ የኤቨርቶን ጨዋታ ላይ ከተጠባባቂነት ጀምሯል ወይ አልጭ ጨዋታው ላይ አልተሳተፈም፣ ግን ተጠባባቂ ነበረ ከረዥም ጊዜ በኋላ የ ኤስኤል ጉዳት ተመልሷል። ሊሳንድሮ ማርቲንስ ዘቡቸርማን። ስለዚህ በዚህኛው ጨዋታ ላይ ካለ ስጋት ይኖራል። ይጠቀሙበት የሚጠበቅ ነው ግን ኢንትረስቲንግ አይዲያ ያለ አይደል? እሱን በአማካኝ ቦታ ላይ መጠቀም የሚለው ጉዳይ ረቡና ሞድ እንደማያሰቡበት ና እሱን በልምድ ሜዳ ላይ ስለ አማካኝነት አስበው እያለማመዱት እንዳሉ ወይም እየተጠቀሙበት እንዳሉ ተናግሯል። ግን አንድ ኢንትረስቲንግ ጉዳይ አለ። እሱን በሴንተር ባክ ተጠቅሞ ሊሳንድሮ ማርቲኒዝን በሴንተር ባክነት ተጠቅሞ ሉክሾን ወደ ዊንግ ባክነት ማምጣት የሚነሱ ሀሳቦች አንዱ ነው። በፓላሱ የሰደርስ ፓርክ ጨዋታ ላይ ይሄኛው ሀሳብ ሊተገበር እንደሚችል መናገር ይቻላል። በቋሚነት ይጠቀሙበታል አሊሳንድሮ ማርቲኔዝን ፊትነሱ ለዛ ብቁ ነው የሚለው ሌላ ጥያቄ ቢሆንም አሁን ግን እሱ ተመልሷል። ማቲያስ ኩኛ ሌላ ይመለሳል እንግዲህ መጠነኛ የራስ ቅል ጉዳት ነበረበት ጥቂት ግጭት ማለት ነው እና ከኤቨርተን ጨዋታ ፊት ነቲንግ ሲሪስ ብሎ ነበር ብዙ በጣም ብዙ ሲሪስ ጉዳት አይደለም ብሎ ነበር። በዛ የኤቨርተን ጨዋታ ላይ አልነበረም። ሙሉ በሙሉ በዚህኛው የፓላስ ጨዋታ ላይ ይኖራል ተብሎ ይጠበቃል። ትናንትና አርሰናል ከማንቸስተር ዩናይትድ ጋር የወዳጅነት ጨዋታ ነበራቸው ተብሏል። ከዛ ከጨዋታው በኋላ የተነሳ ምንም አይነት መረጃ የለም የተሰማ ማለት ነው የወጣ ወይም ደግሞ አላገኘሁም ማለት ይቻላል። ዌብሳይቶች ዛሬ ማለዳ ላይ ቼክ ለማድረግ ሲሞክር ነበረ ምንም ያገኘሁት መረጃ የለም። በሰው ቫይራል ይከናወናል ተብሎ የተጠበቀ ጨዋታ ነበረ፣ ግን በዛ ጨዋታ ላይ ይሳተፋል ተብሎ ከተጠበቁ ተጫዋቾች አንዱ ማቲያስ ኩኛ ነው። እናም ይመለሳል። ሀሪ ማጉየር ሌላ ጉዳት ያለ ተጫዋች ነው። ሃምስትሪንግ ጉዳት እንዳለበት የታፋ ሃምስትሪንግ ጉዳት እንዳለበት ይታወቃል። የመመለስ እድሉ ሰፊ ነው፣ ግን እርግጠኝነት የለም። ዛሬ ከሰዓት በኋላ አስር ሰዓት ላይ ሮበን አሞሪም ጋዜጣዊ መግለጫ ይሰጣሉ። ለውዱ ጨዋታ ላይ ምን ይላሉ የሚለው በሃሪ ማጊዮር ጉዳት ላይ የሚጠበቅ ይመስለኛል። ቤንጃሚን ሴስኩ ለሚቀጥሉት ቀናት ይቆያል። የስፐርስ ጨዋታ ላይ የጉልበት ጉዳት በቫንዴቪል እንደደረሰበት ይታወቃል። ጥቂት ሳምንታቶችን ይቆያል። ሀፍ ላይ የሚመለስ ይመስላል። ሀፍ ላይ ማለት የዲሴምበር ግማሽ ላይ ማንቸስተር ዩናይትድ የአፍኮን ተሳታፊዎች በሚሄዱበት ጊዜ ማለት ነው። በአፍሪካ ዋንጫ ማንቸስተር ዩናይትድ የሆኑ ያህል ተጫዋቾችን ያጣል እናም የላይን አፕ የስትራክቸር ለውጥ ያደርጋል ተብሎ ይጠበቃል። በነዛ ሳምንታት ውስጥ በነዛ ጊዜያቶች ውስጥ ይመለሳል ተብሎ ይጠበቃል። ቤንጃሚን ሴስኮ አሁን ለአንድ ወይም ለተጨማሪ ሁለት ሳምንታት ጉዳት ላይ ሆኖ ይቆያል። እንግዲህ የሚድዊክ ጨዋቶች እንዳሉ ይታወቃል። ማክሰኞና ሮብ ጨዋቶች አሉ። በፕሪሚየር ሊግ በሚቀጥሉ ሳምንት ኖርማል መርሃግብረ የ14ተኛ ሳምንት መርሃግብረች ይከናወናሉ። ማንቸስተር ዩናይትድ ሐሙስ ነው የሚጫወተው። ገለል እያደረጉት ነው የሚገኙት። ለምን እንደሆነ ባላውቅም ለሚቀጥሉት አንድ ወራት ከ20 ቀናት ወይም ደግሞ ለሁለት ወራት ያህል በቀዳሚ ጨዋታዎችን አያከናውንም። እሁድ፣ ሰኞና አርብ እንዲሁም ሐሙስ ነው ጨዋታ የሚያከናውኑ። ማክሰኞና ህሮብ ጨዋታዎች ሲከናወኑ፣ ሐሙስ ማንቸስተር ዩናይትድ ጨዋታ ያከናውናል እና በዛ ጨዋታ ላይ አይኖርም እና ከ15 ቀናቶች በኋላ ምናምን ይመለስ ይመስላል። ቤንጃሚን ሲስኮ አሪማ ጊዮርጊ በዚህኛው ጨዋታ እርግጠኛ ባሆነ ነው፣ በሚድ ዊክ በሐሙስ በሚኖሩ ጨዋታዎች ይመለሳል ተብሎ ይጠበቃል። ማንቸስተር ዩናይትድ በጃንዋሪ ወደ ዝውውር ይሳተፋል፣ ምንም ጥያቄ የለውም። ሁለት ምክንያቶች ይኖራሉ፣ በዝውውር የሚሳተፍበት አንደኛው፣ አሁንም እድሳት የሚያስፈልገው ምክንያቱ የማንቸስተር ዩናይትድ የበላይ አመራሮች አሁንም ለሩበን አሞሪም ድጋፍ አላቸው። እናም ድጋፋቸውን ለማሳየት አሁንም በጥቂት መጠነኛ ቦታዎች ላይ ወደ ዝውውር ይሳተፋሉ ተብሎ ይጠበቃል። ሁለተኛው ትልቁ ምክንያት ግን ወደ አፍኮን ተጫዋቾች ያመራሉ። አማድ እና እንዲሁም ብሪያን ምቤሞ፣ ሁለቱ አስር ቁጥሮች ከሰሞኑ የሚጫወቱት ሁለቱ አስር ቁጥሮች አይኖሩም ማለት ነው። የነስር ማዝራዊ ተጨምሮ ማለት ነው። ስለዚህ አማካኝ ተጫዋች ማስፈረም እና ብሩኖ ፈርናንዴዝ ወደ ቀድሞ ቦታው መመለስ አሁን ከጃንዋሪ በኋላ ይሆናል ተብሎ የሚገመተው እና ስሙ በት በት በትልቅ እየተያያዘ የሚገኘው እና ጃንዋሪ ሊሳካል ተብሎ የሚጠበቀው ዝውውር የዣው ጎሜስ ዝውውር ነው። ይሄ የሀያ አራት ዓመት ብራዚል ኢንተርናሽናል በብራዚል ብሔራዊ ቡድን ውስጥ በዱንጋ ስር በደንብ የጨዋታ ጊዜ አግኝቶ ተመልክተነዋል። በዱንጋ ስር አይደለም፣ አሁን ስሙን ረሳሁት። በካርሌቶ በፊት የነበረው አሰልጠኝ በደንብ ይጠቀምበት ነበር። ካርሌቶ የጠቀሙበት አይደለም። ካርሌቶ ምርጫቸው ካስሜሮና ብሩኖ ጎሜሪሽ ናቸው። ካስሜሮ የማይጠቀመው ጉንዳ ግን ጆ ጎሜዝን በጣም የፈልገው ነበረ፣ ይጠቀምበት ነበረ። እናም ይሄ ወልቭስ ተጫዋች በ45 ሚሊዮን ፓውንድ ወደ ማንቸስተር ዩናይትድ የመዘዋወር እድል አለው ተብሎ ይጠበቃል። ታይም የሆነ ታይም ኢንተርቫል አለው አሉ። እንግዲህ እርግጠኛ አይደለሁም። ብዙ ሰርቾችን አላረኩም ብዙ ሪሰርቾችን አልሰሩም። ግን በጃንዋሪ ትራንስፈር ማርኬት እንግዲህ የኮንትራቱ ላይ እስከ አራት አመት ከግማሽ ያህል ይቀረዋል፣ ገና ምክንያቱም 2023 ነው። ከብራዚል ፍላሚንጎ ጥር ላይ ወደ ማንቸስተር ወደ ወልቭስ የመጣ በ16 ሚሊዮን ፓውንድ ማለት ነው የመጣ የጃንዋሪ ትራንስፈር ዝውውር ያውቃል። እና ስለዚህ አራት አመት ከግማሽ ይቀረዋል። ዝውውሩ ላይ ግን በጥር የሆነ ኮንትራቱ ላይ የሆኑ አንዳንድ ክፍተቶች እንዳሉ ወይም ደግሞ ሊዘዋወርበት የሚችል እድሎች እንዳሉ እና 44 ሚሊዮን ዩሮ ደግሞ ሊበቃው እንደሚችል ነው እንግዲህ የተሰማ። ፓውንድ አይሚን ይቅርታ አድርጉልኝ፣ ፓውንድ። ልጁ ደግሞ የመውጣት እድል አለው። ምክንያት ወልብስ በዚህ ውድድር አመት የመውረድ እድሉ ሰፊ ነው። እንግዲህ አሰናብተዋል፣ ቪቶ ፔሬራን አሰናብተ ኤድዋርድን የቀድሞ የሉተና አሰልጣኝ ቀጥረዋል። ወልብሶቹ ግን መትረፍ እድላቸው በጣም ጠባብ ነው። የመትረፍ እድላቸው ማለት ነው። ስለዚህ በወልቭስ ይቆያል ተብሎ አይገመትም። ምክንያቱም የሚቆዩ ከሆነ የሚቆይ ከሆነ ክረምት ላይ የበለጠ ገንዘብ ይወርዳል። የሚወርድ ቡድን ስለሆነ ማለት ነው። ስለዚህ በጥር ተጫዋቹን ሊሸጡ ትችላሉ ተብሎ ነው እንግዲህ የሚገመተው ወደ ዘጠና ሶስት የሚጠጉ ጨዋታዎችን አከናውኗል። በቶፕ ፍላይት ሊግ ማለት ነው። ስለዚህ በፕሪሚየር ሊግ ውስጥ ጥሩ ልምዶችን እንዳካበተ መናገር ይቻላል። በመጣባቸው ጥቂት ጊዜያቶች ውስጥ ማለት ነው። ሌላኛው ሊሳካል ተብሎ የሚጠበቀው የጥር ዝውውር የአንጀሎ ስቲለር ዝውውር ነው። ይሄኛው ዝውውር የሚሳካባቸው በጣም ብዙ እድሎች አሉ። የቀድሞ የባየር ሙኒክ አካዳሚ ግን ከባየር ሙኒክ በኋላ ሆፈኔም ወደ 23 ወደ ስቱትካርድ ያመራ በጀርመኑ እግር ኳስ ውስጥ አሁን አሉ ከሚባሉ አማካኞች እና አንዱ ነው። ባየር ሙኒክ ትልቅ እቅዱ ነው እሱን የማስፈርን ትልቅ እቅድ አላቸው። በክረምቱ ሞክረው ነበረ። አንጀሎ ስቲለርን ለማስፈረም ማለት ነው። ከካስሜሮ ጋር ለማጣመር አንደኛው ጥሩ የእግር ኳስ ተጫዋች ነው። ከኳስ ጋር በጣም ጥሩ ነው። እናም ስድስትና ስምንት በደዋል ሚና መጫወት ይችላል። ስለዚህ አንጀሎስ ሲለርን ከስስ ጋርድ ማንቸስተር ዩናይትድ ለማስፈር ነው ሞከረው። ሁለቱ ከአንድ ሌላ ተጨማሪ ፉል ባክ ጋር ማንቸስተር ዩናይትድ በጃንዋሪ ይሳተፍባቸዋል ተብሎ የሚጠበቁ ናቸው። አሁን የጨዋታ ሳምንታቶች ናቸው፣ ስለ ዝውር ብዙ ምን እናወራባቸው አይደሉም። ግን በጣም አብዴት አድርገ ናቸው። ዝውር መስኮት እየተቀረበ መጣ ቁጥር መረጃዎች እንዴት ናቸው የሚሉትን አብዴት እያረግናቸው እንመጣለን። አሁን የጨዋታ ሳምንታት ነው። ሶ የዛሬ ፕሮግራማችን ይመስላል። ዛሬ እንዳልኳችሁ ሩበን አሞሪም ጋዜጣ መግለጫ ይሰጣል ከፕሪማች ሪቪው ና ፕሬስ ኮንፈረንሱን አድርገን ነገ ማለዳ ላይ የምንገናኝ ይሆናል ማለት ነው። ስላገኘዋችሁ በጣም ደስ ብሎኛል። ጥቂት ቀናት ተጠፋፍተን ነበር፣ በመጥፎ ድባቴ ምክንያት ዳግም ተገናኝተናል። ቀናችሁ ብሩህ ይሁን ባይ እወዳችኋለሁ።